ትናንት ማለት ነው በብሩክ መልስ ማን ነው ደስ ያለው፣ ማለት ነው ብሩክ ለአቦ ማለት የመለሰው መልስ አላስደሰታችሁ። በቃ ቤተሰብ ቤተሰብ ነው፣ ፍቅረኛ ፍቅረኛ ማቾች ነው። በቃ ኤቭሪቲንግ ማለት ነው፣ በቃ የማይገናኝ ነገር ማለት ነው። እና አንቺ ሀይሚ ምንም ዝም ብ አትናገሪ። አንድ አመት የተለፋበትን ፍቅር እንዴት እንደ ቀልድ ታያለሽ? ጥንጥ ብለው እንዴት ነው የለፋንበትን ስንት ችግር አይተን እዚህ የደረሰውን ፍቅር እንዴት እንዴት አድርጊያለሽ? ሀይሚን ራሱ ማለት ነው፣ እንዴት ጀስት ፕራንክ ሲ ቢ ብሏት እንዴት እንደዚህ እንድታደርጊያለሽ? እንዴ ሲጀመር ሀብትሽም መሌም እሙሽን ብቶን በእኔና ማሄሚ ማል እንድገባ አልፈልግም። ቤተሰብ የራሱን የሆነ ቦታ አለው። ሀይሚና ወይም የራሳችንን ቦታ አለን። እኔ እና እሷ እንዋዳደን እንፋቀራለን፣ እዚህ ደርሰናል። ነው ለሀብትሽ ማለት ነው አንድ ዓመት ትላለህ። እኛም አራት ዓመት ድረስ ቆይተን ተለያይተናል ምናምን እኔ ስለ አራት ዓመት አይመለከተኝም። እውነቱን እኮ ነው፣ ለምን አንድ ወር አይሆንም እኮ አይመለከተኝም። አንተ ስላልፈለግ አንተ ከሚስት ጋር ስለተለያየ ሀይሚና እኔንም እናለያያለን ማለት አይደለም። አንጀት እኮ ስታረስ፣ አንጀት ስታረስ ሰላም ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ጉዶች፣ የኔ ምርጦች፣ የኔ ፉንቃዎች፣ የኔ ምን በላችሁ። በመጀመሪያ እንኳን ለመስቀል በዓል በሰላም አደረሳችሁ። ክትፎ አጋብዙኝም ወይ? ለመስቀል ክትፎ አጋብዙኝም ወይ? ክትፎ ወይ አትሉኝም? ቆጮ ወይ አትሉኝም? ባይዘዊ ማለት ነው። እኔ ክትፉም ቆጩም ምናምን አዶ ላይክ አሉድም ብዙም አይደለውም ማለት ነው። ለምን እንደሆነ አይዶ ነው ጥሬ ነገር ላይ እስከዚህ ምን ማለት ነው። ባይሆን ጥብሷን ጋብዝ ካረጋችሁኝ እመጣለሁ ማለት ነው። እና ያው ሃይሚና ብሩክን ቡታ ጅራ መስቀልን ለማክበር ፏ ብልጭ ብሏል። እርግጠኛ ይሄን ቪዲዮ እንደሚሰሙት ታይና ሃይሚና እነ ብሩክ ማለት ነው። ለምን መስቀልን በጉራጌ ልብስ ቪዲዮ ይሰሩናል ብዬ አስባለሁ ማለት ነው። አይ ቲንክ ማለት ነው። ለምን እንደሆነ አላቅም። ይሰሩ ይሰሩልናል ብዬ አስባለሁ፣ ለምን አላውቅም። በቃ ቡታጅር አንደኛ አዲስ አመትን ያሌሉበት ምክንያት መስቀልን ከቤተሰብ ጋር ለማሳለፍ ነው። አንደኛ ፖይንታቸው ያው፣ ሁለተኛ ግድ በቃ ለምን ለአዲስ አመትም ከሄዱ ለመስቀልም ሁለት ወጪ ነው ተርፎ፣ አንደኛ ደግሞ አይመችም። ግን አንደኛ ለመስቀል ፒኬድ ደስ ይላል። ብዙ ብዙ ጊዜ ቡታጅሮች መስቀልን የሚያከብሩት ማለት ነው ለምን ውራጌም አይደሉም እንትን ቡታጅሮች ስልጤዎች ናቸው እና እንትን ናቸው። ብታጀሮች ስልጤዎች ስለሆኑ ለዛ ያከብራሉ ጉራጌኝ በደንብ ማለት ነው። እና በቃ ደስ ብሏቸው ፏብልጭ ብሎ ነው የሚያከብሩት። ሀይሚሻም እምር ብሎባታል። ያው ታውቃላችሁ ሀይሚ ባይዘዌ አገር ቤት እኔ አላቅም የብሩክ አማች ቃማች ጋ ይሁን የሚስማማት የእሷ እናት ጋ ጋሽዬ ጋ ይሁን አይዶን ነው እኔ አላቅም። ግን በጣም በጣም በጣም በጣም እንደሚስማማት ነው ማቀ ምን ብዬ ልንገራችሁ፣ በቃ ኦማይ ጋድ በጣም ነው የሚስማማት ከምላችሁ በላይ ማለት እንደምን እንደሆነ አላቅም። በጣም ይስማማታል ማለት ነው እና ብቻ አላቅም። በጣም ይስማማታል ብታይራ፣ በጣም ነው የሚስማማት ማለት ነው። እና ባለፈው ራሱ ሄደች ጊዜ በጣም አእምሮባት ዋፍራ ምናምን የመጣችሁና እንዴ ወይኔ የእናትች ምናምን እየተባለች ነበር ኮሜንት ላይ ማለት ነው እና በአሁኑ ደግሞ ሞር ያማታል ሳል የበለጠ ያምርባታል ብዬ አስባለሁ። ትንሽ ካላርጅ ኮዝ ተቀር ያው ድንገት መዳኔ ከታዘዘላ ክትፎ ጥሪ ነገር አትቤ ከተባለች አይዱና አላቅም። ያው ዋዜማው ነገ ነው መስቀል በቃ እና እኔ ስለ ትናንት ሲናወራ ትናንት ብሩኬን እንዴት አያችሁት? አሳቡ ደስ አይልም ወይ? ወንድሙን ያከበረበት መንገድ ደስ ይላል። ሀይሚን የወደደበት ላይም ያለው ክብር ቦታ ምንም ነገር ከሀይሚ እንደማይበልጥ ቤተሰብ ራሱን የቻለ ነገር አለው። ፍቅረኝነትም እንደዛው ማለት አሁን ሀይሚና ብሩጌ ምርጫ ላይ ናቸው። መተውም ማስወጣትም ይችላል። ብሩ ግን እንደዛ አላደረግም። የእውነት ለመናገር ማለት ነው ለምን ሀብትሽን ለማሳመን ሞክሯል ማለት ነው። በቃ ምንድን ያለው ሀሳቡ፣ እኔ ከፍቅረኛ ጋራ ተለያይቻለሁ። ለዛ እሙሽም መለኛውም አልወደደም። ሀይሚ ከኛ ህይወት ውስጥ፣ ከኛ ቤተሰብ ውስጥ መውጣት አለበት። ሴት በመሀላችን እኛ እንዲገባ አንፈልግም። ለምን መጀመሪያ ሴት የለም፣ ሁላችንም ወንዶችንን፣ አሁንም ሴት እንዲኖር አልፈልግም ምናምን ሲል እንዴ፣ እንደምን እንደዚህ ትላለህ አንተ? ስለተለያየ ከኔና እንለያያለን ማለት አይደለም። ቢያንስ እንዴት አንቺ ራሱ እንዴት ትስማሚያለሽ በሱ ሀሳብ? እሱ ስላለ አይደለም እንጂ አንቺ ፍላጎት ስላለሽ ነው ይሄን ሀሳብ ያመጣሹ፣ እንጂ የሀብትሽ ጥያቄ አይደለም ምናምን ብሎ ትናንት በጣም እንትን ነበር። በቃ ዝም በይ አታውሪ፣ ለምን እውነቱን በቃ ገባቸው ከሰው ጋር ቢያዝ አይደለም አንድ አመት አንድ ቀን አንድ ቀን አንድ ሳምንት መዋል የሰውን ጸባይ መያዝ በጣም ከባድ ነው። አሁን ላይ ማለት ነው። አስባችኋል ሀይሚና ብሩክ አንድ አመት ማለት ውስጥ በቃ ብዙ ነገር አይተው ብዙ ቻለንጆችን አይተው ነው እዚህ የደረሱት ማለት ነው። በአንድ አመት ውስጥ ብዙ ፈተና አልፈዋል ማለት ነው እና በቃ መውደቅ መነሳት ያለ ነገር ነው እና ከምንም በላይ ደግሞ ፍቅራችሁን የሚያጠነክረው ያ ፈተና ነው። ለምንም ነገር ያ ፈተና ያጠነክራቸዋል። ያ ፈተና ያበረታቸዋል። ከምንም በላይ ደግሞ ፍቅርሙ ፍቅሩም እንዳለ ሆኑ፣ ያው ለዛ ሰው መስዋዕት የምትከፍሉት የምትፈተኑለት ስለምትወዱት ነው አይደል? ስለምታፈቅዱት ነው። ነገር ግን ፍቅሩም ፈተናውም እንዳለ ሆኖ የበለጠ ደግሞ ፍቅራችሁን ነገር የተሻለ ነገር እንደሚኖራችሁ ከዚህ የተሻለ ነገር እንደሚያጋጥማችሁ እያወቃችሁ እንትን የምትሉት ነገር ደግሞ የበለጠ ሞር ያበረታቸዋል ማለት ነው እንደዛ አትበል ምናምን እያለው ማለት ነው ግን ያው።